ይህም የመኪኖች መቃብር በሀገረ ስዊድን የሚገኝ ሲሆን እንደዚህ የሆኑበት ምክንያትም ይህ ነው። ሰላም ወደ ሎሲቲፕስ ቤተሰቦች፣ የሰው ልጅ ምድር ላይ በኖረባቸው የተለያዩ የስልጣኔ ዘመናት በርከት ያሉ የሰው ልጅ ህይወት የሚያቀሉ መሳሪያዎችን ለዓለም አበርክቷል። ታዲያ እኛም ለዛሬ በአንድ ወቅት ዓለምን ጉድ ያስባሉ የቴክኖሎጂ ፈጠራዎች፣ አሁን ላይ ግን በተለያዩ ምክንያቶች ተትተውና ተረስተው በተለያዩ ስፍራዎች ላይ የተገኙ ቴክኖሎጂዎችንና ሌሎች በየጫካው የተገኙ ነገሮችን ልናስቃኛችሁ ነውና አብራቹን ቆዩ። ዘጠነኛ መኪኖችን ይዞ ባህር ውስጥ የሰመጠው መርከብ። በፈረንጆቹ 2022 ፌብሩዋሪ ወር ላይ ነበር። አንድ የጃፓን የመኪና አጓጓዥ ድርጅት ሀገር ሰላም ብሎ በመርከብ የጫናቸውን መኪኖች ከጀርመን ወደ አሜሪካ በመጓጓዝ ላይ ሳለ ነበር በድንገት መርከቡ የእሳት አደጋ ያስተናግደው። በሰዓቱም የአደጋው መንስኤ ነበረው በአንደኛው የኤሌክትሪክ መኪና ላይ ነበረው የሊቲየም ባትሪ በመፈንዳቱ ምክንያት ሲሆን በሚያስገርም መልኩም ይህ ከ4000 በላይ መኪኖችን ጭኖ በባህር ላይ ሲጓዝ የነበረው መርከብ በአንዲት መኪና በጀመረች ትንሽ እሳት ምክንያት ለቀናት ሲነድና ሲቀጣጠል የቆየ ሲሆን በጊዜውም መርከቡ በውስጡ በርከት ያሉ ዘመናዊ መኪኖችን ጭኖ ሲጓዝ የነበረ ሲሆን ከነዚህም ውስጥ እንደ ላምባርጊኒ ቤንትሌና ፖርሽ የመሳሰሉት መኪኖች የአደጋው ገፈት ቀማሽ ነበሩ። በአጠቃላይም የመኪኖቹ ወጪ ከመርከቡ ጋር ተዳምሮ ወደ 468 ሚሊዮን ዶላር በላይ ኪሳራን ያደረሰ ሲሆን ከዓመታት በኋላም በጥልቁ ባህር በተደረገ አሰሳ ከሳት የተረፉት መኪኖች ከነመርከቧ በዚህ መልኩ በባህር ውስጥ ሰምጠው የተገኙ ሲሆን ይህም በሰዓቱ ለብዙዎች አግራሞትን ፈጥሮ ነበር። ስምንተኛ

ይህ ደግሞ በራሽያ የሞስኮ ጫካ ውስጥ የሚገኝና አንዳንዶች አንዶች የህዋ ላይ መንኮራኩር ይመስላል የሚሉት የተቀሩት ደግሞ የላይቲንግ ሲስተም ነው የሚሉት። ይህ የፈጠራ አይነት ማክስ ጄኔሬተር ይባላል። በ19 ሰባ አካባቢ በቀዝቃዛው ጦርነት ወቅት በራሽያውያን የተሰራ የኃይል ማመንጫ ሲሆን የሰሩበት ትልቁ ዓላማም ከየአቅጣጫው የሚመጡ የሞገድ ኃይሎችን ሰብስቦ የመያዝ ኃይል ስላለው ኃይል እንዲይዝና መብረቅ መሰል ኤሌክትሮ ኃይል እንዲያመነጭ ታስቦ ሲሆን በዚህም እንደ መብረቅና የአየር ላይ የጦር መሳሪያ ጥቃቶችን ለመከላከል የሚረዳ ድንቅ የፈጠራ ስራ ሲሆን በጊዜውም ሶቪየቶችን ከአሜሪካ የሚታኮሱ ሚሳወሎችና የጦር ጥቃቶችን ለማክሸፍ ይረዳቸው እንደነበር ይነገራል። ማክስ ጀነሬተር አግባብ ባለው መልኩ ከተለያዩ ምንጮች ኃይልን የሚሰበስብ ሲሆን በአስፈላጊ ሰዓትም ኃይል ለማመንጨትም ይጠቀሙበታል። ታዲያ በዘጠና ሙሉ በሙሉ ከስራ ውጪ የሆነ ሲሆን ትንሽ ኃይልን በመጠቀም ከፍተኛ ኃይልን ማመንጨት የሚችልና እንዲሁም የኤሌክትሪክ ኃይል ወደ ኤሌክትሮማግኔቲክ ኃይል መቀየር የሚችል ድንቅ መሳሪያ ነበር። ስድስተኛ ረዥሙ መኪና ምናልባትም አሁን ባለንበት የስልጣኔ ዘመን በአየር ላይ ስለሚበር አሊያም ደግሞ በፀሐይ ኃይል ስለሚንቀሳቀሱ መኪኖች ሰምተንና ተደንቀን እናውቅ ይሆናል። ነገር ግን ይህ በ1980ዎቹ ውስጥ የተሰራው ቁመተ ሎጓ መኪና ግን አሁንም ድረስ ድጋሚ ያልተሰራና የብዙዎች ጥያቄ የሆነ አስገራሚ መኪና ነው። ታዲያ አሁን ባለንበት የቴክኖሎጂ ዘመን እንኳን ያልተደገመው ይህ ቁመተ ሎጋ መኪና በዓለም ድንቃ ድንቅ መዝገብ ላይ ሳይቀር የዓለማችን የረጅሙ መኪና ተብሎ መመዝገብ የቻለ መኪና ሲሆን መቶ ጫማ ማለትም 30.5 ሜትር ድረስ ይረዝማል። በውስጡም የዋና ገንዳን ጨምሮ ሌሎች አስገራሚ ቅንጡ ነገሮችን አሟልቶ የያዘ መኪና ነው። ታዲያ ይህ ከመጠን በላይ የረዘሙ መኪና የሚጓዘው በሁለት ተቃራኒ በኩል በሚቀመጡ ሁለት ሾፌሮች ሲሆን 26 ጎማዎችም አሉት። ይህ በአሜሪካዊው የመኪና ዲዛይነር ጃይ ኦርበርግ በ1986 የተሰራ መኪና በጊዜው ከ1.5 ሚሊዮን ዶላር እስከ 3 ሚሊዮን ዶላር ድረስ ወጪ እንደወጣበት ይነገራል። ታዲያ ይህ ረጅሙ መኪና ብዙም ገበያ ላይ ያልወጣ ሲሆን በ1990ዎቹ መጨረሻ አካባቢ በሚጠይቀው ከፍተኛ ወጪና የማቆሚያ ስፍራ ችግር ምክንያት ፈላጊ አቱና ባለቤት አልባ ሆኖ የነበረ ሲሆን በአሁኑ ሰዓትም በኦርላንዶ ፍሎሪዳ ሙ ሙዚየም ውስጥ ይገኛል። አምስተኛ ባለመርከቡ አውሮፕላን ብዙዎቹ አውሮፕላኖች በፍጥነታቸው ወይንም በግዝፈታቸው ወደር የለሽ ተብሎ ሊሆን ይችላል። ነገር ግን ይህ የራሺያ ስሪት የሆነ አውሮፕላን ፍጹም ከሌሎች የተለየና ዘርፈ ብዙ ጥቅም ያለው ፕሌን ሲሆን በቀዝቃዛው ጦርነት ወቅት በራሺያዊው ኢንጂነር ሮበርት ባርቲን የተሰራው ይህ ዘኤክራኖ ፕሌን እያሉ የሚጠሩት አውሮፕላን እንደ አስፈላጊነቱ ሲያሻው ፕሌን፣ ሲያሻው ደግሞ እንደ መርከብ ሆኑ እንዲያገለግል ተደርጎ ተሰርቷል። በሰዓትም 500 ኪሎ ሜትር መጓዝ የሚችል ሲሆን እስከ 600 ቶን ክብደት ድረስም ተሸክሞ መብረር ይችላል። በ1990 የተሰራው ይህ አውሮፕላን በፊት ለፊት በኩል 8 ኢንጂኖች ያሉት ሲሆን ለመጀመሪያ ጊዜም የተሞከረው በፈረንጆቹ 1966 ሲሆን ከነዚህም በተጨማሪ በጉዞ ወቅት በማንኛውም ራዳር ውስጥ አለመታየቱ ሌላኛው ለጦርነት መጨመር ተመራጭ የሚያደርገው ገጽታው ሲሆን ታዲያ ይህ በዛን ዘመን የተሰራ ድንቅ የፈጠራ ውጤት አሁን ላይ እንብዛም ስራ ላይ ያልዋለ ሲሆን ለዚህም ምክንያቱ ደግሞ ሩሲያውያኑ በጊዜው ፕሌኑ በሚያስወጣው ከፍተኛ ወጪና ቴክኖሎጂን ለማስቀጠል ውስብስብና አዳጋች ስለሆነባቸው ዳግም ሥራ ላይ ሳያውሉት ቀርተዋል። አራተኛ ትልቁ ቴሌስኮፕ ይህ በሪኮስ ትሮፒካል ጫካ ውስጥ የሚገኘው ቴክኖሎጂ የዓለማችን ትልቁ የሬዲዮ ቴሌስኮፕ ሲሆን በአሁን ሰዓት ያለምንም ሥራ በጫካ ውስጥ በዚህ መልኩ ተጥሎም ይገኛል። የተገነባውም በፈረንጆቹ 1963 በአሜሪካ ናሽናል ሳይንስ ፋውንዴሽን ሲሆን ይህ ቴሌስኮፕ ላለፉት 50 ዓመታት አስትሮይዶችን፣ ፕላኔቶችንና ከዋክብቶችን ለማጥናት ይጠቀሙበት የነበረ ግዙፍ ቴክኖሎጂ እንደሆነ ይነገራል። 2017ም በደረሰበት ገመድ መበጠስ አደጋ ምክንያት ጉዳት ደርሶበት አገልግሎቱን ያቆመ ሲሆን ለረጅም ወራት ጥገና ቢደረግለትም ዳግም አገልግሎቱን ማግኘት ሳይቻል ቀርቷል። አሁን ላይም ከጥቅም ውጭ ጫካ ውስጥ በዚህ መልኩ የሚገኘው ይህ ቴሌስኮፕ በቦታው ላይ የትምህርት ማዕከል ለመክፈት በእቅድ ላይ ናቸው። ሶስተኛ የዓለማችን ፈጣኑ ባቡር በዘጠናዎቹ የሶቪየት ዩኒየን ከመውደቁ በፊት በርካታ ውድና አስደናቂ የፈጠራ ስራዎች ለዓለም አስተዋውቆም የነበረ ሲሆን በዚህም ምክንያት ራሽያ አሁን ላለችበት ስልጣኔ የራሱን አሻራ ጥሎ አልፏል። ለዚህም ማሳያው ደግሞ ተሰርተው ባላለቁ አስገራሚ ቴክኖሎጂዎች የተሞላች መሆኗ ሲሆን ከነዚህም መካከል ፈጣኑ ባቡር አንዱ ነው። የኤም 497 ቴክኖሎጂ በ1966 የአሜሪካ መንግስት ለሙከ ሰፈር የሰራው ቢሆንም በጊዜው ከአሜሪካን ጋር ከባድ ፉክክር ውስጥ የነበረችው ሩሲያም ይህን ስራ መድገም ስለፈለገች የኋለኛው ክፍል ላይ ሁለት ሞተሮችን በመቅጠም ነበር በኢአር ቴኒቱ የተሰኘን ፈጣን ባቡር ለሙከራ ያወጣቸው። ይህም ባቡር በሰዓት 24 ማይል መጓዝ ችሎም የነበረ ሲሆን ነገር ግን የተገጠመለት ሞተር ከፍተኛ ድምፅ ያለው በመሆኑ እና በከተማ ውስጥ መጠቀም እጅግ አስቸጋሪ በመሆኑ ብዙም አገልግሎት ላይ ሳይውልና ማሻሻያ ሳይደረግለት የቆየ ሲሆን ይህንን ተከትሎ በ1975 የራሽያ መንግስት ስራውን አስቆሙታል። በአሁን ሰዓት ይህ ለሙከራ ተብሎ የተሰራው ብቸኛው ፈጠራ ባቡር አሁን ላይ የራሽያ መንግስት በጊዜው ራሽያ የነበራትን የቴክኖሎጂ ጉዞን ለማሳየት ይጠቀሙበታል። ሁለተኛ ያረጀው የአየር ኃይል ጦር በ1946 የተመሰረተው ይህ የአየር ኃይል ከ4000 በላይ አገልግሎት የማይሰጡ አውሮፕላኖች የያዘ አየር ኃይል ሲሆን በአጠቃላይም ወደ 34 ቢሊዮን ዶላር የሚጠጋ ዋጋም አላቸው። በውስጡም በ1964 የተሰራው የF-111 ፋይተር ጀቶችን ጨምሮ በርከት ያሉ ጀቶችን ይዟል። የቦታው በረሃማነትም እነዚህን አውሮፕላኖች ምንም አደጋ ሳይደርስባቸው ለመቆየታቸው የራሱን አስተዋጽኦ ያደረገ ሲሆን በአሁኑ ሰዓትም ሰባ ዓመታት አስቆጥሯል። አንደኛ የመኪና መቃብር። ይህ በሀገረ ስዊድን የሚገኝና የካር ሲሚንታሪ እያሉ የሚጠሩት የመኪኖች መቃብር በብዙዎች ዘንድ አግራሞትን የጫረ ሲሆን በዚህ ስፍራ ላይ በትንሹ ከ500 በላይ መኪኖች እንዳሉ ይነገራል። ታዲያ እነዚህ ጊዜ ጥሏቸው በጫካ ውስጥ ሳርና ዝገት ወርሷቸው የሚገኙ መኪኖች በጊዜያቸው ቅንጡና ውድ መኪኖች የነበሩ ሲሆን በሁለተኛው የዓለም ጦርነት ወቅት የአሜሪካን ወታደሮች ይጠቀሙባቸው እንደነበርና ትተዋቸው እንደሄዱም ይነገራል። ታዲያ አሁን ላይም የስዊድን ድንቅ የቱሪስት መስህብ ሲሆኑ ብዙ ቱሪስቶችም ወደ ቦታው እየሄዱ ይጎበኙታል። እናም ለዛሬ በተለያዩ አጋጣሚዎች የተገኙ ቴክኖሎጂዎችንና የተለያዩ ነገሮችን በዚህ መልኩ አቀረብንላቸው። አብራቸውን ስለነበራቸው ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።